ሰላም፣ ሰላም ቤተሰቦቻችን፣ ማለት የቃል ቤተሰቦች እንዴት ናችሁ? ቁጭ በይ ቁጭ በይ ቃል አልዬ፣ እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን። ዛሬ በጣም ደስ ብሎኝ ነው የመጣሁት አይደለ እንዲህ በጣም ለየት ባለ መንገድ ነው የመጣ ነው። በእርግጥ እውነት ለመናገር እኔ ከምነግራችሁ በላይ የቃል ቤተሰቦችም የኔ ቤተሰቦችም በጣም እያዘናችሁብኝና በጣም እየተከፋችሁብኝ ያላችሁት፣ በእናንተም ደግሞ አይፈረድም። ምክንያቱም የማደርጋቸው ነገሮች፣ የማወራቸው ድርጊቶቼ፣ ሁሉ ነገሮቼ በጣም የሚያሳዝኑና የሚያስከፉ ከመስመር የወጡ ናቸው። እነ አሊንም እነ ቃልንም እየጎዳው፣ እያሳዘንኩ ቤተሰቦቻችንም እያስከፋው ነበረ ለሱ አንድ ቀን የሚክስ ይቅርታ ይዤ መጣለሁ ችግር የለውም ዛሬ ግን ቃልን በተለይ በጣም ጎድቻታለሁ በእርግጥ እሷ አንድ ስተት ሰርታ ነበር አንድ ቀን ግን ደግሞ ያስተቷ እውነት በውስጧ ቁስል ስላደረግኳት በውስጧ ስለቆሰለች በእኔ ስለተሰበረች ብዙ ብዙ ነገር እናንተ ላይ ስላደረግኩኝ እሷ ምንም ብታደርግ አይፈረድባትም የምሪ ነው ባለፈ ያደረገችውን ነገር ማለት እኔ ደግሞ ስለመወዳትና ስለማፈቅዳት አውጥቸዋለሁ ከሆዴ ረስቸዋለሁ ያንን ቂም ነው ብዬ ሊይዝ አልችልም። በሷም ስለማይፈረድ ማለት ነው። እና ዛሬ አልዬ የመጣንበት ምክንያት ምንድን ነው ያለነው? እንግዲህ የምንገኘ ቃል ቤት ነው አይደል? አዎ። ቃል ቤት አሊ፣ እንግዲህ ተባበሪኝ። ቃልን ሰርፕራይዝ ማድረግ ፈልጋለሁ። በምቺ ሁሉ እርጅኝ ስላት ይኸው እንግዲህ ቤት ቀድማ የቃል ቤት ቀድማ ተገኝታ ያው እህቷ ስለሆን ቤትሽ ቤቷ ነው አደለ የእሷ ቤት ያንቺ ቤት ነው። ስለዚህ እንደዛ ስላሰብን እሷ ሬዲ አድርጋ ጠበቀችኝ ቤቱን። ቃል እዚህ ቤት መሆኔን አታቅም። እግዚአብሔር ይመስገን አታቅም። ውጪ ናት። ውጪ ስትሆን ነው የተጠቀም ነው ይሄን ነገር ማለት በ ከፍቼ ለምን በአጣሽን ጊዜ ወይየሆነ ቀጠሩ ተቀጣጥረን ወይ ሷ ወደኋላ ከዘገየች እኔ ከፍቼ ይገባለሁ እና ለዛ ነው የንስ ቁልፍ በቃ ተጠቀምኩበት ማለት ነው። በጣም ደስ ብሎኛል። ያው ዛሬ እጆዬም እንግዲህ ቀሚሷን ሁ ዛሬ አሁን እዚ ጋር ተመልካቾች ግራ የገባችው ነገር ሊኖር ይችላል። ምንድናው እሱ ቀሚሷን የለበስከው ብላችሁ ግራ ገባችሁ ከሆነ ይሄ የቃል ቀሚስ ነው። ለምንድነው የለበስኩት? ማፍቀሪ እንዲገልጽልኝ ነው ማለት። በጣም መውደዷ የእሷ ነገር የእኔ እንደሆነ የእኔ ነገር የእሷ እንደሆነና በጣም መውደዴን ይገልጽልኛል ብዬ ስላሰብ እሷ በሌለችበት እንግዲህ ቀሚሷን ሲት ያለ ብሽ እየጠበኳት ነው። ውጭ ነች ያለችው። ምንም የምናውቀው ነገር የለም። እኔ ያሰብኩት ምንድን ነው፣ በእርግጥ አሊ አንቺ አትገኝም ማለት አንቺ እዛ ውስጥ ትደበቅልኛለሽ፣ ችግር የለውም። ግን ደግሞ በእርግጥ የስጦታ ትንሽ ነገር የለውም። ገብቶሻል አይደለ? መርፌም ቢሆን ስጦታ። መጨረሻ ላይ ስጦታ ልሰጣት እፈልጋለሁኝ። እሷ ከመጣች በኋላ ዛሬ አንድ ስጦታ ሰጣት አለው። እርግጠኛ ነግራችሁ ነገራችሁ ትደሰትበታለች ብዬ አስባለሁ። ግን ደግሞ ስጦታውን እስከምሰጣት እንዳይደብር አጣፋችንን እንዳይደብረው ምን አዘጋጅቻለው እዚህ ጋር ሙዝ አዘጋጅቻለው ማለት ነው በአቅሜ

እና ዛሬ ጆ በቃ በሰርፕራይዝ አለኝ ሰርፕራይ እርግጠኛ ነኝ። ምን አድርጋችሁ በጣም ደስ አንደኛ ቤቷ ስለሆንኩኝ ስለተገኘው ብቻ ትደሰትብኛለች ተደስተብኛለሽ ብዬ አስባለሁ። ሁለተኛ ደረጃ ደግሞ አለ ያሰብኩት ነገር ምንድን ነው? ከዚህ ውጣልኝ ብላ እና አይደለ ውጣልኝ ብላ ወይ ምን እንዳድን ነው ነገር ታይቷል። እኔ እኔ እኔ የፈራሁት ምን እንደሆነ ታውቃለህ? ዱላ ይዛ መጣ። ውጣልኝ ውጣልኝ ላትለኝ ነው። እስካላለችኝ ድረስ እኔ አንድ ነገር ውስጥ ነው። ባለፈው ቤት እንደገባች አይታችኋል። ግን ደግሞ በሆነ በተፈጠረ ችግር እና የእሷ ጉዳት በጣም ከአቅሟ በላይ ስለሆነ ወጣ እንድትወጣ ተገዳለች ከቤት ማለት ነው። ይሄ ማለት ግን ሁሉም ነገር አብቅቷል አይደለም። ወንድ ልጅ በእርግጥ ሴት ቤት አይገባም። ፍቅር ግን ያስገባል። ስለዚህ ገብቻለሁ። ለ ውጣልኝ ብላ ካላስወጣችን በስተቀር አልወጣም። ዛሬ ግን በጣም አስደስታታለ ብዬ አስባለሁኝ። ስለዚህ አ አሁን መምጫ እያደረሰ ስለሆነ አንቺ ዛው ውስጥ ገብተሽ ትሆኝልኛለሽ። ከዛ በተረፈ እሷን እንግዲህ አሪፍ ጊዜ እናሳልፋለን። አንቺም ታገሽ፣ እስከ መጨረሻ ታገሽኝ። አንሳሳትም፤ ፍቅር እኮ ደግሞ አይሳሳትም። ችግር የለም። እና በጣም ነው ደስ ያለኝ እውነት ለመናገር ተመልካቾች፣ በጣም ሳትመጣ አይቀርም ተመልካቾች፣ ውሻዎች እየጮሁ ነውና የግቢያው ውሻዎች ማለት ከውጭ ሰው እየመጣ ነው ማለት ነው። ስለዚህ መታለች አስባለሁ። አንደኛ እዚህ ቤት ራሱ እኔም በማየቷ ትደሰታለች። ሁለተኛ ያልጠበቀችው ነገር ነው። በጣም ነው ማስደስታት ዛሬ እግዚአብሔር ከረዳኝ ማለት ነው። እኔ ግን ግራ የገባኝ ይህንን ለብሴ ስታይ ምን ትላለች የሚለውን ነገር ለማወቅ ቸለው

ምንም ደሳትበት ቀን ናፈቀኝ ነው። እዛ ጋር ለምን እዛ ጋር አለው? እዚህ ጋር መቀመጥ። አይ ነው። ስሚ፣ ምን ልብሱ ችግር የለውም፣ አወልቀዋለሁ። እኔ እኮ የአንቺ ነገር የኔ እንደሆነና መወዳዴን ይገልጽልኛል ብዬ ስላሰብኩ ነው። ጥምሴ ነው የልበስከው? አዎ። ማነው ነው ያለህ? እዚህ ቤት ማነው የጠራህ? ጠርቶኛል አይደለም፣ በቃ አንቺን አስደስታለሁ ብዬ ስላሰብኩ ነው። አሊ ደግሞ በቃ በር ከፍታልኝ ሄደች።

ምን ነበር አውራሽ፣ ምን ነበር ንገረኝ። ዛሬ አንደኛ ስጦታ ልሰጥሽ ፈልጋለሁ። እሺ፣ ሁለተኛ ደረጃ ደግሞ ከዚህ ቤት ውጣ ብለሽ እስታባርሽ ድረስ አብሬሽ ልቆይ እፈልጋለሁ። ማለት እዚሁ ቤት ማለት ነው። እዚህ ቤት ልገባ ነው። ልንገር እኔ ሰው ማመን ቆይቻለሁ ከተወኩ ግን አንተ እውነት ሌላ ሰው በቃ ማለት አብረሽ ልኖር ፈለግኩኝ። ውጣልኝ ካላልሽኝ እና ካላባረሽ በስተቀር በቃ አብረን እንኖራለን። እዚህ ግን እውነቴን ነው የምታወራው። የእውነቴን ነው ውሸት እየመሰለ ልቤ ነገር

እሺ ቃል ራሴን ልጅ የማጎርስ እንደው በሚወዱት ሰው እጅ መብላት ደስ ይላል እንዴ? አዋ፣ ግድ ነው እንዴ አምነሽ፣ ቤትሽንም በርሽንም ከፈትሽልኝ አይደል እንዴ? ተመስገን፣ ተመስገን። ስለዚህ የግድ እንትን ማለት አለብኝ። ተመስገን ብለናል። ተመስገን በይ። ከልብሽ ነው ያልሽኝ አለሽ

ሁሉም ነገር ነው የማስገባው።

እንደባ እና ሚስት ያው አንድ ላይ ሲኖር፣ እሺ፣ ብዙ ነገሮች አሉ አይደለም? እሺ፣ ከዛ ወይን ትጎርሽና ላውራሽ። አይ እኔ አልበላም፣ አሁን ገና እየተጨነቅኩ ነው። ደምድ ነው የምትጨነቅ? ዝም ብዬ እየተጨነቅኩ ነው። በደምብ አውራኝና፣ ምታውራኝ ነገር በደምብ እሺ፣ ታብራራልኝ ትችላለህ? እሺ ልነግርሽ እኮ ነው ማለቴ እኔ ከገባው እዚህ በቃ እቃይን ጠቅልዬ አብሬሽ ልኖር ነው የምፈልገው። እና የአንቺ ፍቃድ ከሆነ አለ ፕሮሰሱ አለ ጊዜው ሂደት ምናምን፣ ግን ያ በጊዜ እስከሚሆን ድረስ ወይ ችንጉሮሽ እና አውራሽ አለ ሆዴን ቆረጠኝ እና ማለት ነው አንተ ሳበረን ብቻዬን ስበላ ደግሞ ጥሩ አይደለም፣ አይወርድልኝም እኔ እና ቤተሰብ ጋር ሁሉንም ነገር ፕሮሰሱ ምን አቃስ ብለን እንትን እንለዋለን። እኮ እሺ አልኩህ የምር ንኑር ነው አልክ አይደል? እሺ አልኩህ፣ እሺ ተመስገን። ግን እንዴት ነው አምሮብኛ፣ የኔ ቀሚስ ለብሳት። ግን ሸራችሁን አቁሙ

ምንም ላደረግ አይደል? ለምን ወጣሽ?

ባሪዎች ምን እየሰራችሁ ነበረ? ቅናት አለባት ነው። በእናንተ መካከል እንደ ነገር አያምርም። አንቺ ማስረጃት አንቺም እንደዚህ አይነት መርዝ ከአይምሮሽ ውስጥ አውጪ። ቃልኪዳንዳሁም ለማስደሰት በመሞከር

ይርቀጥል አንተም፣ ቀሚሴን አውልቅና ልትወጣ ይችላል። ቀሚሴን አውልቅና ወጣ። በቃ እንዳትታዩ፣ ስራ ንግግር የለኝም ማለት በክብር ትሂዱ እንታ በዚህ በምግብ ነው የምትሸነግሪ? አንቺን ለማስደስት በመሞከሬ ለነትሽ ም አንቺን ለማ እኔ በሆቴል ክብር ምስጋና ነው የሚያስደስተኝ። ሰው አስደስቶኝ አያውቅም። አሁን አውልቅ ነገር የለም። አይፈጠር በቃ ደብቀን